ዶቃው ወጣ ይላል ከጥቁሩ ጋር እና የሚያምር የከለር እንትን አለው፣ ኮምቢኔሽን አለው፣ በጣም ያምራል። ብዙ ጊዜ የተለመደች በዚችኛዋ በቢጫ ከለር ነው። በቢጫው የተለመደ ከለር ነው። በዚኛው ደግሞ ከለሩን ቀየር አድርገን አሸምነነው ነው። በተለይ አሁን ለሙሽራናት፣ ለክርስትናም፣ ትልልቅም ትንንሽም ድግስ ላላቸው ሰዎች መሆን የሚችል ልብስ ነው። በቀጣይ ደግሞ እችኛዋ ነጭ በነጭ እናገኛለን። አንዳንዴ በመሀል ያው ጣል ልናርግላቸው የመነን ጥራት፣ ያው በተደጋጋሚ እንደምንለው ምንም ጥያቄ የሌለው ሁለት አይን መነን ነው። ሰላም እንደምናላችሁ ውድ ቤተሰቦቻችን፣ ዛሬም ሰዓታችንን ጠብቀን በዚሁ በሰብለ ጥበብ አዳዲስ ነገሮች ይዘንላችሁ መተናል። ከነዚህ ቆንጆ ቆንጆ አልባሳት ጀምረን እስከ ፍጻሜ እንቆያለን ማለት ነው። ሰብ ልዬ እንደምናለሽ፣ እግዚአብሔር ይመስገን። ቴዲዬ፣ ደህና ነሽ ወይ? ደህና ነኝ፣ እግዚአብሔር ይመስገን። ሽክ ብለሽ አምሮብሽ መጣሽ። እውነት ነው፣ እውነት በጣም የሚያምር ቆንጆ የፈትል ልብስ ነው። ያንን በጣም ያምራላ ቆንጆ የሆኑ ልብሶች ናቸው። ቅልል ያለ ቆንጆ ፈትል ማይከብድ ፍትፍት ያለ ቆንጆ የሆነ ብዙ ሰው እውነት ነው በጣም ይወዱታልና በጣም የሚያምር ቆንጆ የፈትል ልብስ ነው። ቅልል ያለ ቆንጆ የፈትል ልብስ ነው። እንደምታዩት ቴድዬ በጣም ያምራል። ጥለቱ ይሄ ጥለት ከዚህ ችኛዋ ፓርት ጋር ሸማኔው ከሰራት ፓርት የኋላዋ ጥለት ጋር አብራ ተሸምናት ቶፕ ላይ ወጣ። እቺ በልጥፍ መልኩ የተሰራች ቆንጆ የሆነች ልብስ ነች። ሞቃታማ ሀገርም ብርድ ሀገርም ላሉ ከስተመሮቻችን ለሁሉም ያማከለ ቆንጆ የሆነ የፈትን ልብስ ነው ቆንጆ የሆነ መቀነት አለው። የሚያምር ደግሞ ነጠላ አለው። እንደዚህ ሲለበስ ደግሞ የተለየ ውበት አለው። ነው እውነት ነው። በጣም ያምራል። የሚያምር ቆንጆ የሆነ ልብስ ነው። እጅግ በጣም ያምራል። እንደዚህ ከነ መቀነቱ ከነ ነጠለው ቆንጆ አድርገን ሰርተን በ18 ሺህ ብር እናቀርብላቸው። በጣም የሚያምር ቆንጆ የሆነ ልብስ ነው። በመቀጠል ደግሞ እዚሁ ዲስፕላይ ላይ ያሉትንም እናሳያቸው። የከለር ምርጫ እንዳለውም እንዲያዩት ከስተመሮቻችን በጣም የሚያምር ቆንጆ የሆነ ልብስ ነው። ይህም እንግዲህ እንደምታዩት ቴዲዬ ጥለቱ ልቅም መብሮ የተሰራ አያምርም? በጣም ያምራል። ያው መደባቸው ብዙ ጊዜ ያው ወደ ጥቁር ያደላሉ። ፈትን ልብስ ላይ በአብዛኛው ጥቁር ይጎላበታል፣ ይደምቃል። ይሄ ደግሞ መደቡ ጥቁር የምንለው ሆኖ ቆንጆ ዶቃ አለው። ዶቃው ወጣ ይላል ከጥቁሩ ጋር እና የሚያምር የከለር እንትን አለው ኮምቢኔሽን አለው በጣም ያምራል። እነዚህ በፈርጥ መልኩ የገቡበት ከለሮቹን በጣም ያምራል። ልጥፍም አይመስልም እንዲ ስታዩት ዲ ያስታውቃል። በቃ በጣም ነው የሚያምረው። በደንብ ደግሞ በጥንቃቄ የተሰራ ቆንጆ የሆነ ልብስ ነው። ፈትሉ ደግሞ እንዳልኩ ቅልል ያለ የማይከብድ ብዙ ጊዜ አሁን ብዙ ከስተመሮቻችን የፈትን ልብስ ይፈልጉና ግን ምንድነው ከበድ ይላል የፈትል ልብስ ከበድ ይላቸዋልና እንዲህ ግን እንደዚህ ቅልል ያለ ቀላል ነው። በጣም ቀላል ሆኖ የሚያምር ግሬስ ያለው ልብስ ነው። ይሄንም እንደዚህ ቆንጆ አድርገን ሰርተንላቸው በ18 ሺ ብር ቴዲዬ፣ 18 ሺ ብር፣ ጠርጠር ማለቱ በጣም ነው የሚያምረው። ወገቡ ደግሞ ላስቲክ ነው ቴዲዬ፣ ላስቲክ ነው፣ ፍሪ ሳይዝ ነው። በመቀጠል ደግሞ ያው የከለር ምርጫ እንዳላቸው ለመሳየት ነው። ብዙዎቹ ተመሳሳይ ናቸው። በጣም በብዛት ነው ያቀረብናቸው። እነዚህንም ለገበያ ያቀረብናቸው ልብሶች ናቸው። እንዲሁ ፒክ ማድረግ ይችላሉ። ቆንጆ የሆኑ ልብሶች ናቸው እና አንዳንድ ከስተመሮች ይፈልጉና ግን ማየት ይፈልጋሉ እና እሱን ታሳቢ በማድረግ ነው እኛም እንደዚህ ያቀረብንላቸው። እችኛዋ ጥለትም በጣም ታምራለች ቴዲዬ። እንዲህ ስትነካቸው እራሱ የሚያምር ነገር አላቸው። ወገቡ እንዳልኩ ፍሪሳይዝ ላስቲክ ነው። ከላይም እንደምታዩ ቴዲዬ ወፈር ላለ ከሳላለ ሰውም መልበስ ይቻላል። እንደዚህ መቀነሱን ደግሞ እንዲያዩት ነው ከስተመሮቻችን እንደዚህ ሸብ ያደረግንላቸው ቆንጆ የሚያምር ሙሉ ነጠላም አለው። ይሄኛውንም በተመሳሳይ በ18 ሺ ብር ቆንጆ አድርገን ሰርተን ባሉበት እናደርሳለን ማለት ነው ቴዲ። በመቀጠል ደግሞ እችኛዋን ልብስ እናገኛለን። ጥለታቸው ይለያያል። ከስተመር በሚወደው ቴስቱ በሆነ ነገር እንዲመርጥ ነው እኛ ይዘንላቸው የቀረብነ ያው የሁሉም ፈትል እንዳልኩ ቀለል ያለ ፈትል ነው ያላቸው፣ ቴዲዬ። በጣም ያምራል። የሚያምር ቆንጆ የሆኑ ልብስ ነው። እንዳልኩ የተለጠፉበት መንገድ ቆንጆ ነው። እጃቸውም ከላይም እንዳልኩ ፍሪ ነው። በጣም ያምራል። እችኛዋ ትንሽ ከሌሎቹ እጃዝ የምታደርግ ቆንጆ የሆነች ልብስ ነች። ይህኛው ደግሞ በኩታ ነው ያዘጋጀንላቸው። እንደምታየው ወርዱ በጣም ተለቅ ያለ ወርድ ነው ያለው። ያው ኩታ ሲባል ብዙ ጊዜ ከስተመሮቻችን ይገባቸዋል። ይሄ ሁለት ተደርቦ ማለት ነው። ይነጠላል። አሁን ይህን ሁለት ነጠላ ማድረግ ይችላሉ። ከስተመሮቻችን ይህን እንግዲህ እንደዚህ ቆንጆ አድርገን ተሰርቶ በኩታው ሀያ አንድ ሺህ ብር ቴድዬ ሀያ አንድ ሺህ ብር። እንደምታየው ኩታውም ትንሽ ከበድ ያለ ቆንጆ ደንደን ያለ ቆንጆ የሆነ ልብስ ነው። በመቀጠል ደግሞ ቴድዬ ብትኖች እናልፋለን። እጅግ በጣም የሚያምር ቆንጆ የሚያምር ጸጥ ያለ መደቡ ዝም ያለ ከለር ነው መደቡ ያሉትን ከለሮች ያዝ አርጓቸዋል። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ የዲዛይን አጣጣሎቹ በጣም ያምራሉ። እነዚህኞቹም ተፈራርቆ የገቡበት መንገድ በጣም ያምራል። የሚያምር ቆንጆ የሆነ ልብስ ነው። አርቦ አራት አርብ ነው። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን ቆንጆ ምትት ያለ የሸማኔ ስራውን እንደምታዩት ቴዲዬ በደንብ ልቅም ብሎ የተሰራ ቆንጆ የሆነ ልብስ ነው። ነጠላው ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላው እንደዚህ የበሬ ሽንጧንም እቺ ዳር እና ዳር ያለችውን ና እቺ አንዷን ፍሬም አድርገው በቆንጆ ሁኔታ ቆንጆ ሆኖ ወጥቶለታል። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ በ18 ሺህ ብር ቴ 18 ሺህ ብር እጅግ በጣም የምታምር ቆንጆ የሆነች ልብስ ነች። ለማንኛውም ፕሮግራም መደረግም የምትችል ልብስ ነች። በቀጣይ ደግሞ ችኛዋን ልብስ እናገኛለን። የምታምር ቆንጆ ቀይ ነገር ያው እንግዲህ ፍክት ድምቅ ያደርጋል። ከቢጫ ሻይን ጋር ሲቀላቀል ደግሞ የተለየ ውበት አለው። ልብሱ ደግሞ እንደምታዩ ቴድዬ በጣም ያምራል። ቆንጆ ሻይን የሚያደርግ ልብስ ነው። ለሚፈልጉት አይነት ፕሮግራም፣ ለክርስትናም፣ እንዲሁ ለሰርግ ማጀቢያን በብዛት ለሚፈልጉ ከስተመሮቻችን በብዛት ማቅረብ እንችላለን። የመነን ጥራት ያው በተደጋጋሚ እንደምንለው ምንም ጥያቄ የሌለው ሁለት አይን መነን ነው። የዲዛይን አጣጣሉን በጣም ያምራል። ነጠላው እንደዚህ እራሱ ዲዛይኑ በቆንጆ ሁኔታ ያምራል አይደል በጣም የሚያምር ቆንጆ የሆነ ልብስ ነው የነጠላው ቁመት እንደምታዩት ቴዲዬ ዘንከት ያለ ቆንጆ ወርድ ያለው ነጠላ ነው እጅግ በጣም ያምራል ይህ ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው 15 ሺ ብር ቴዲዬ በቀጣይ ደግሞ ችኛዋን ልብስ እናገኛለን እችኛዋ ልብስ ቴዲዬ የዳናይት ልብስ በሚባል የምትታወቅ ልብስ ነች፣ ግን አሁንም ድረስ በጣም በተወዳጅ የምንሰራው ልብስ ነው። እኛ ጋር በጣም በብዛት እንሰራቸዋለን። ያው ብዙ ጊዜ በመላላክም ስለሆነ የምንሰራቸው ቪዲዮ ላይ ሳይወጡ የሚወዱትን በመምረጥ እንደዚሁ የምንሰራው ቆንጆ የሆነ ልብስ ነው። ያምራል። መደቡ ያው ሰላሳ አንድ የምንለው ቁጥር እግሩ ላይ ደግሞ ወርቀ ዘቦች አሉት እና ለልብሱ የተለየ ውበት አለው። በዛ ላይ ደግሞ ፍክት ማድረግ የሚችል ልብስ ነው የመነ ምን ጥራት ምንም ጥያቄ የሌለው ያስታውቃል ኮት ድ ስታየው ሁለት አይን መነን ነው ቆንጆ ነው ነጠላውን ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላው እንደዚህ ራሱ ደስ በሚል ሁኔታ ያምራል አለ ቴዲ በጣም ያምራል ራሱ ደረጃው ሁሉ ነገሩን አስገብተው ቆንጆ አድርገው ሰርተውለታል ነጠላው እንደዚህ ቆንጆ የሆነ ዘንከት ያለ ቁመት ያለው ነጠላ ነው ይህን እንግዲህ በሚፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው 14 ሺህ ብር ትሄድ 14 ሺህ ብር። በቀጣይ ደግሞ ችኛዋን ልብስ እናገኛለን። ብዙ ጊዜ የተለመደች በዚህ ችኛዋ በቢጫዋ ከለር ነው። በቢጫው የተለመደ ከለር ነው። በዚኛው ደግሞ ከለሩን ቀየር አድርገን አሸምነነው ነው። የሁለቱም ግን የተለያየ ከለር ሁነው ግን የሚያምሩበት ውበት አላቸው። በጣም የሚያምር ቆንጆ የሆነ ልብስ ነው። ያው በተደጋጋሚ እንደምንለው ደረጃውን ለማይፈልጉ ከስተመሮቻችን ደረጃውን ያው እንደዚህ ቆርጠን ቆንጆ አድርገን እንሰራላቸዋለን። ሙሉን ደረጃ ለሚፈልጉ ከስተመሮቻችንም ሙሉን ደረጃ ያው መጠቀም እንችላለን። ነጠላቸው ደግሞ እንደዚህ ቴድዬ የመሀል ጥለቷ ቆንጆ ሆና ወጣላታለች። በጣም ታምራለች። የነጠላው ቁመት ደግሞ እንደዚህ ዘንከት ያለ ቆንጆ የሆነ ልብስ ነው። እጅግ በጣም ያምራል። ይህን ልብስ እንግዲህ ከወገብ በላይ በሚፈልጉት አይነት አሰራር በሚፈልጉት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው 13 ሺ ብር ቴድዬ። በቀጣይ ደግሞ ቴድየችኛዋን ልብስ እናገኛለን። በጣም የሚያምር የሆነ ደስ የሚል ነገር አለው ልብሱ። ዝም ያለ ከለር ነው ግን የሆነ ውስጡ ላይ የተሰባጠረው ነገር ይሄ እንደተወሰወሰ አይነት ነው። አይን ላይ ስታየው ራሱ የሆነ ደስ የሚል ነገር ብዙ የሚያደርግ ነገር አለው እና በጣም የሚያምር ቆንጆ የሆነ ልብስ ነው። የፎቶ ልብስ ነው ባይዘዌ፣ ልብሱም በጣም ያምራል። ቆንጆ ፎቶ አለው ልብሱ፣ ፎቶ አለው። ነጠላውን ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላው እንደዚህ በቆንጆ ሁኔታ ወጥቶለታል እጅግ በጣም የሚያምር የከለር ኮምቢኔሽን ያለው ቆንጆ የሆነ ልብስ ነው ይህ ልብስ እንግዲህ እነሱ በወደዱት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው 15 ሺ ብር ቴዲዬ 15 ሺ ብር በመቀጠል ደግሞ ችኛዋ ልብስ እናገኛለን ቴዲዬ እንደምታያት የምታምር ቆንጆ በርገንዲ የምንላት ከለር መደቡ በርገንዲ ሻይንም አለው ልብሱን እንዲህ ስታየው ዲዛይን አለው ልብሱ ላይ እንደምታዩ በደንብ ይታያል። ፈርስም የለው በዚኛውም መደረግ ይችላል። አሁን ይሄኛው ደግሞ ከዚኛው ትንሽ ደመቅ አለ ነጣ ያለ በዚኛው ይታያል፣ ሻይኑ በደንብ ይታያል። በሚፈልጉት አይነት ቆንጆ አድርገን እንሰራላቸዋለን። በዚህም ካሉ በዚህም ካሉ አንዳንድ ልብሶችን በሁለት ፌስም ስለምንሰራቸው መደበኛ ከለሩ እና መደበኛ መልኩ ግን ይሄኛው ነው የሚያምር ቆንጆ የሆነ እንደዚህ ደግሞ ሰፋ ያለ ነጠላለው ቆንጆ የሚያምር ልብስ ነው። ይህን ልብስ እንግዲህ ከወገብ በላይ እነሱ በሚፈልጉት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው 15 ሺህ ብር ትሄድየ በመቀጠል ደግሞ እንደዚህ በመሀል አንዳንዴ ቀጠን ብለው የሚያማምሩ ልብሶች አሉ እና የሆነ አንዳንድ ልብስ ከቀጭንም ማትመድባቸው ቆንጆ የሆኑ ልብሶች አሉ። እች ልብስ ደግሞ አታምርም? በጣም ነው የምታምረው። መደቧ ግሪን ነው ያው በጣም ብዙ ሰው ብዙ ጊዜ ብዙ ሰው ይወዳታል። ብዙ ሰው የብዙ ሰው ምርጫም ነው። ግሪን ደግሞ ፍክትም ያደርጋል። በጣም የሚያምር ይሄ ልብስ አሁን እንግዲህ በወራጅ መሰራት ይችላል፣ አንገትና እጅ መሰራት ይችላል። እጅግ በጣም የምታምር ልብስ ናች። አርባ አምስት አርብ ነች ዴ አምስት አርብ ናት። አምስት አርብ ሲሆን ደግሞ ያው ልብሶች ላይ ትንሽ ሰፋ ብለው ዘንከት የማለት ነገር አላቸው እና በጣም የሚያምር ቆንጆ የሆነ ልብስ ነው። የመነን ጥራት ምንም ጥያቄ የሌለው ምትት ያለ ሁለት አይን መነን ነው። ነጠላዋ እንደዚህ ራሷ ጥለቷ ቆንጆ ሆና እንደዚህ ዘንከት ያለ ቆንጆ የነጠላ ቁመት ያለው ልብስ ነው። ይህን ልብስ እንግዲህ ከወገብ በላይ እነሱ በወደዱት በመረጡት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋዋ 13 ሺ ብር ቴዲዬ፣ 13 ሺ ብር። በቀጣይ ደግሞ ችኛዋን ልብስ እናገኛለን። ቴዲዬ የደረጃ ልብሱና ግን ሸማኔ እጅ ያዝ የምታደርግ ቆንጆ የሆነች ልብስ ነች። ከትልቅ ጥለት ደግሞ አንዳንድ ልብሶች እንደዚህ መጠን ብለው በደረጃ በጣም ብዙ ሰው ስለሚፈልግ እንደዛ ወጣ ብለው ይሰራሉና፣ ይሄ ደግሞ ከትልቅ ልብስ ተቀንጭቦ የተሰራ ቆንጆ የሆነ ልብስ ነው። እጅግ በጣም ያምራል እንደምታዩት ቴዲዬ አርባ አራት አርብ ነው። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን፣ እንዲህ ስታየው ደግሞ እንትን ነው ፍክት ያለ ይሄ ምትት ያለ የሸማኔ ሰራ ያለው ልብስ ነው። ያስታውቃል ልብሱ እጅ ደግሞ ያዝም ያደርጋል። አንዳንድ ልብሶች እንደ ደረጃ ሆኖ ነው እንዳልኩ፣ ከትልቅ ልብስ ወጣ ብለው ሲሰሩ የሚያምር ቆንጆ የሆነ ልብስ ነው። የካለር ኮምቢኔሽን ደግሞ እንደምታየው ጥቁርም አለው፣ ፒንክም አለው። ይሄ ዶቃ የምንለው እና ግን የሆነ ነገሩን ያዝ አድርጎታል። የሚያምር ቆንጆ የሆነ የደረጃ ልብስ ነው። ደረጃውን ለማይፈልጉ ከስተመሮቻችን ደግሞ ደረጃዋን እንደዚህ ያጠፋ አድርገን እንደዚህ ደግሞ የተለየ ውበት አለው። ሲሰራ ደግሞ ቴዲዬ የተለየ ውበትም አለው ልብሱ እጅግ በጣም ያምራል። ነጠላዋ ደግሞ እንደዚህ መሀሏ እንደዚህ ቆንጆ ሆና ወጣላታለች አለች እጅግ በጣም ታምራለች። ይሄ ልብስ እንግዲህ እነሱ በሚፈልጉት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው 15 ሺ ብር ቴዲዬ፣ 15 ሺ ብር። በጣም ነው የምታምረው ልብሷ። በመቀጠል ደግሞ እችኛዋን ልብስ የጥልፍ ልብስ እናገኛለን ቴዲዬ በባለፈው ቪዲዮያችን ቆንጆ ቆንጆ የሆኑ ያልተለመዱ አዳዲስ ዲዛይኖችን አሳይተን በጣም ተወዳጅ የሆነ ብዙ ሰው ኦርደር ያደረገ ልብሶች ናቸው እጅግ በጣም ያምራሉ እንዳልኩ ያው የጥልፍ ልብሶችን ደግሞ እንደዚህ ሲያዩዋቸው ከወገብ በላይ እነሱ በወደዱት በመረጡት አይነት ዲዛይን መምረጥ ይችላሉ ይህኛው ልብስ ትንሽ የፎቶ ልብስ ነው ከለሩን ግን እኛ ቀየር አድርገን ነው የሰራነው እጅግ በጣም ያምራል የሚያምር ልብስ ነው ያው የጥልፍ ጥራት እንዳልኩ እንግዲህ ያው በተደጋጋሚ እንደምታየው በባለፈውም እንዳልኩ እጅግ በጣም የሚያምር ቆንጆ የሆነ ቅልል ያለ የሚያምር ይሄ ደግሞ ዲዛይኑ መሀሉ ጋር እዚኛው ፓርት ጋር መነን መነን መሆኑ ከበድ ይላል የምትለው አይነት ልብስ አይደለም። በጣም ያምራል። ይሄ ሶስት አርብ ነው። ይሄ ሶስት አርብ ሆነ ማለት ሌላ ሁለት አርብ ደግሞ አለው ቴዲየ ሲገጣጠም የተለየ ውበት አለው። በጣም ነው የሚያምረው ልብሱ። እንዳልኩ ደግሞ ይህ ዲዛይኑ ይሄ መነን ክፍት ክፍት ነገር መሆኑ መኖሩም ደግሞ ልብሱን እንዳይከብድም ያደርገዋል። ይሄ አሁን ትንሽ ሰፋም ያለ ስለሆነ በተለይ አሁን ለሙሽራናት ለክርስትናም ትልልቅም ትንንሽም ድግስ ላላቸው ሰዎች መሆን የሚችል ልብስ ነው። ይህን እንግዲህ ከወገብ በላይ በመረጡት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው አርባ ሺህ ብር፣ ቴድዬ አርባ ሺህ ብር። እጅግ በጣም የሚያምር ነው። በቀጣይ ደግሞ ቴድዬ አሁንም በድጋሚ የጥልፍ ብትን ነው የሚያሳያቸው። እቺ ደግሞ ተወዳጅ የሆነ አሁን ደግሞ የብዙ ሰው ምርጫ ነው። ጥልፍ ልብስ ይፈለጋል። ለፕሮግራም ደግሞ ድምቅም ያደርጋል። እንዳልኩ ደግሞ አሁን እየተሻሻሉም ስለመጡ ላይክ ጠለታቸው ሰፋ ካሉ የሽመና ልብሶች ጋር ተመሳሳይ ናቸው። ክብደታቸውም እንዳልኩ ብዙ ጊዜ እንትን አይሉም። ይሄ ደግሞ ከለሩ ምንም የሚረብሽ ነገር የለውም። አዲስ ዲዛይን ነው። የፎቶ ልብስ አይደለም፣ ያምራል። በጣም የሚያምር ቆንጆ የሆነ ልብስ ነው። እንዲያዩት ነው ለሳምፕል አንዱን አርብ ይዘን የመጣ ነው። ይሄ ሌላ አራት አርብ አለው። አምስት አርቡ ሲገጣጠም ደግሞ የተለየ ውበት አለው። ይሄን ልብስ እንግዲህ ፈርጥ አድርገን ቆንጆ አድርገን በሚያምር አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው አርባ ሺህ ብር ትሄድዬ። አርባ ሺህ ብር አዲስ ዲዛይኑ ነው። በአርባ ሺህ ብር በተመጣጣኝ ዋጋ። በቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብስ መደቧ ወይን ጠጅ የምንለው እጅግ በጣም የምታምር ቆንጆ የከለር ኮምቢኔሽን ያላት ልብስ ናት። እንደዚህ ከለራቸው ደግሞ ብዙ ስብጥር ሲኖራቸው ኦሬንጅም ቢጫም የሆነ ፍክት ያደርጋል። ለፕሮግራም ይሆናል። የብዙ እናቶቻችንም ደግሞ ምርጫ ነው። እነዚህ ልብሶች ሁ እንደዚህ አይነት ከለሮች ያው በተደጋጋሚ ስለምንሰራቸው ያው የከስተመርን ቴስት ታውቀዋለህ እና እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ስራው ልቅም ብሎ የተሰራ ቆንጆ የሆነ ልብስ ነው። ሻርቆ በምንለው ስራም የተሰራ ልብስ ስለሆነ ከለሩ ውጥት ብሏል። የከለር ኮምቢኔሽናቸውም የዲዛይን አጣጣሉን እጅግ በጣም ያምራል። እነዚህ ነገሮች ደግሞ ፍሬሙ መዝጊያ ሲሆን ለልብሱ ደግሞ የተለየ ውበት አለው። ነጠለዋ እንደዚህ ዲዛይኗ ቀልብ እጭ ብላ በማይረብሽ መልኩ በቆንጆ ሁኔታ ቆንጆ ሆና ወጣላታለች። እችን ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋዋ 15 ሺ ብር ትሄድዬ። በቀጣይ ደግሞ እችኛዋን ልብስ እናገኛለን። እችኛዋ ልብስ ያው የፎቶ ልብስ የምንላት ነች። በተደጋጋሚ ግን የብዙ ሰው ምርጫ ናት። ደግሞ እኛም በጣም በብዛት በብዙ የሰራነው ልብስ ነው። የምትታወቀው የፊት ለፊቱ አጭሩና ወራጅ በሚጠለፍ ነው የሚታወቀው። ይሄ ደግሞ አራት አርቡ ዙሪያ ነው አንገትና እጅ መሰራት የሚችል ልብስ ነው። በወራጅም ለሚፈልጉ ከስተመሮቻችን በወራጅ ማቅረብ ማዘጋጀት እንችላለን። እጅግ በጣም ያምራል። ይሄ ከለሩ መደቡ የተወሰወሰ ነው፣ ስታየው እጅግ በጣም ያምራል። ደረጃውን በተደጋጋሚ እንደምንለው ለማይፈልጉ ከስተመሮቻችን፣ እንደዚህ ደግሞ ቁርጥ አድርገን የተለየ ውበት እንሰጠዋለን ለልብሱ ዋጋው አስራ ሁለት ሺህ ብር ቴዲዬ። በቀጣይ ደግሞ እችኛዋ ነጭ በነጭ እናገኛለን። አንዳንዴ በመሀል ያው ጣል እናርግላቸው ያው ብዙ ከስተመሮቻችን በውስጥ መስመር ሲያናግሩን ያናግሩን ያው በመላላክ እንሰራላቸዋለን። አንዳንዴ ደግሞ እንደዚህ አየት ሲያደርጉት ደግሞ ነጭ ብፈልጋለሁ የሚል ሀሳብ ይመጣል እና ለዛ ታሳቢ በማድረግ ያመጣናት ልብስ ነች። በጣም ታምራለች። ያው ነጭ በነጭ ነው፣ ዲዛይን ግን አለው። የሚያምር ዲዛይን አለው። እዚህ ጋ ማጉ ላይ የገቡበት መስቀሎቹ እጅግ በጣም ያምራል። ይሄ ዳርና ዳር ደግሞ ያሉት የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ ወርቃማ ገብቶበትም አለው። ነጠላው ደግሞ እንደምታዩት ቴዲዬ ሰፋ ብሎ ሁሉንም ያካተተ ሁሉንም ያማከለ እዚህም ጋ መሀሉም ጋ ያለውን ፓርት ቆንጆ አድርገው ሰርተውታል። ያው የነጭ በነጭ ነጠላ ቁመት የታወቀ ነው። እጅግ በጣም የሚያምር ዘንከት ያለ እውነት ነው፣ ቆንጆ ዘንከት ያለ ቁመት ያለው ወርድ ያለው ነጠላ ነው። እጅግ በጣም ያምራል። ይህን እንግዲህ ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው 15 ሺ ብር። ቴዲ፣ እስካሁን ያሳየናቸው እነዚህን ይመስላሉ። ውድ ከስተመሮቻችን፣ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ለወዳጅ ለዘመድ እንድታጋሩ በትህትና እንጠይቃለን። እየደወላችሁ ስለምታዙን ስለምታበረታቱን ደግሞ እጅግ አድርገን እናመሰግናል።